ሲሄዱም አንድ ላይ ሲመጡም አንድ ላይ ሲለያዩ እንዳላይ የሚለው ዘፈን ለስንቱ ነው የምዘፍነው፣ አበጋዝዬ ማለት ነው። ለስንቱ ሴት ነው የምትዘፍነው አንተ ባርታዛር ማለት ነው። ባርታዛር ነው የሚባለ ያን ሰውዬ፣ የእውነት ይሄን ዘፈን ለስንቱ ሴት ነው ዘፍነ፣ የምትዘልቀውን እኮ ግራ ገባኝ ማለት ነው። ሳማት፣ አነቃት፣ እንዳታንቃት ነፂዬ፣ ነፂዬ። አዎ በቃ እኛ ምስክር አለንሽ፣ በቃ ምስክር አለንሽ። ሁሉም አንድ እኮ እዚህ ጋር እነ ኤፍሬም አሉ፣ እነ ማርክ አሉ፣ እነ አቤል አሉ፣ እነ እንትን አሉ፣ አሉ እንዳለ የጉታጅራዊቱ ወሮች ማለት ነው፣ የእውነት ነው ምላቸው አሉ። አዎ እነሱ ምስክር አሉኝ እኔ ፋይል ምናምን ማውጣት አይጠበቅብኝም ብላለች ነፂዬ ማለት ነው። እንግዲህ የአበጋዝዬ ጉድ እየወጣ ነው። የኢትዮጵያው ባልታዛር ማለት ነው፣ ትንሹ ባልታዛር ማለት ነው። ጉዱ እየወጣ ነው፣ ገና ይወጣል። እኔ ልንገራችሁ ጥሩም ሰራችሁ፣ መጥፎም ሰራችሁ፣ ምንም ሰርታችሁ ተደብቆ፣ እውነትም ውሸትም ተደብቆ አይቀርም፣ ይወጣል። የእውነት ሰርስሮ ይወጣል ማለት ነው። እንኳን አይደለም ኢትዮጵያ ምድር ላይ፣ እንኳን አይደለም ከኛ ከሀበሾች ማለት ነው። ምንም ነገር አድርጎ በቃ ይወጣል፣ አንድ ቀን ይወጣል። እንግዲህ ነፂዬ ይሄውላችሁ፣ ቪዲዮዋን ሁሉ እየወጣ ነው። በቃ ነፂዬ ይሄው እንግዲህ አያችሁ። ይሄ ምንድነው ይባለው? ይሄ ብር ብር እያሰረላት ማለት ነው። ለሩታዬን ባለፈው እንግዲህ ለነገሩ የሩታዬና ያበጋዝን እንኳ በጎቹ ናቸው ገስት የላኩት ኤ አር የሚል ማለት ነው። እና ለነፂዬ ለልዴቷ ነው ብለዋል። ሃፒ በርስዴ ለልዴቷ ብር አሰረላት እንደዚህ በቃ ምናምን ነገር ማለት ነው። ሁሉም አሉ እኮ የሚገርማቸው የሚገርማችሁ ነገር ተዋረዳችሁ። እውነቴ ነው ምላችሁና ማርክ ራሱ እኮ ትላንትና ተዋርዷል በቲክቶክ ቆርጦ አምጥተውት የሆነ ያው ውሸት እንደሚሰራ እናውቃለን። ሁሉም ውሸት ነው የሚሰሩት እና እንግዲህ ስለ ነፂ ላውራ ማለት ነፂዬ፣ እንግዲህ በነገራችን ላይ ነፂዬ የማስጠነቅቅሽ ነገር ምን አለ መሰለሽ፣ የኔ ቆንጆ ማለት ነው። እዚህ ጋር ፍቅር ምስክር አለች ምናምን ሩታም ታውቃለች ብለሻል። ሩታ እኮ ዘላ እኮ ቀማኛ ናት። በነገራችን ላይ እውነት ነው የምላችሁ፣ ሩታ ቀማኛ ነች። ሩታ ብለዋል በጎቹ። ሩታዬ ማለት ነው ቀማኛ ነች። ወንድ ቀማኛ ማለት ነጭ ነጭ ነው ማለት ነው። ይሄን ነው የምላችሁ እና መታ ከፍቅርም ካንቺን በቃ መንጥቀው ወሰደች። ግን ምን ዋጋ አለው ታዲያ ፍቅር ማፊ ፍቅር የለም እኮ ሩታዬ። በቃ ሁሌ ግን እናንተ ማወቅ ያለባችሁ ነገር ሩታ እርጉዝ አይደለችም። ያው በቃ እንዳደነግጡ። ሩታ እርጉዝ አይደለችም። ሩታ እርጉዝ ከሆነች ሩታ እርጉዝ ከሆነች ልጁ ይወለዳል። እርጉዝ ካልሆነች ግን የሆነ ምክንያት ፈጥራ ልጁ ወረደብኝ፣ እንደዚህ አለብኝ ምናምን ብላ ትላለች፣ ቪዲዮ ትሰራለች እያለቀሰች ማለት ነው። ምክንያቱም እርጉዝ አይደለችማ። ገባች አለች። የእውነት ማለት ነው የእውነት ሩታ እርጉዝ ሆና ከሆነ ትወልዳለች። ያው እንግዲህ ስናያት ልጅ ምናምን እያለች ነው አይደለ? የእውነት እርጉዝ ከሆነች ልጁ ይወለዳል። የውሸት ከሆነ ግን በምክንያት እንደዚህ ሆነ እንደዚህ ሆነ ብላ ትመጣለች ማለት ነው። በነገራችሁ ላይ አንድ ማወቅ ያለባችሁ ነገር አብሬሽና ሩታ ትዳር መስርተው እንደ ማንኛውም ጥንዶች በደስታ እንደዚህ በራሳቸው ማለት ነው በደስታ በሰላም እንደዚህ ይኖራሉ ማለት ተከባብረው ተዋደው እንደዚህ በቃ እውነተኛ ማለት ነው እውነተኛ ትዳር መስርተው ይኖራሉ ብላችሁ የምታስቡ በጎች ካላችሁ ይሄ ከአእምሯችሁ ብታወጡት ደስ ይላል ማለት ነው። ምክንያቱም እነሱ አብሬሽና ሩታ ተጋብተው ማለት ብዙ ጊዜ እያልኳችሁ ነው ማለት ነው። አብሬሽና ሩታ ተጋብተው በሰላም በፍቅር እንደዚህ እንደ ማንኛውም ጥንዶች አይኖሩም፣ አይኖሩም በቃ ምን ጊዜም እንደዚህ በነገራችን ላይ በጎችዬ፣ ቅድም ቅድምም ቪዲዮ ሰረችዋለሁ አይደለም፣ የሆነ ሳውድና ዱባይ ላይ የወተት ፋብሪካ ድርጅት ማለት ነው፣ ልከፍት ነው ለእናንተ ማለት በተመጣጣኝ ዋጋ ሳዑድን አለውኝ። ያው ድራይቨርም ስላለኝ እኔ እኔ ታዘዛችኋለሁ ማለት ነው፣ እልክላችኋለሁ። ዱባይ ደግሞ ቅርንጫሁን ዱባይ አደርገዋለሁኝ አስቀምጣለሁ። ሰራተኛ ምናምን እፈልጋለሁኝ እዚሁ። በጎቹ ደግሞ መስራት የምትፈልጉ ከኔ ድርጅት ገብታችሁ መስራት የምትፈልጉ ሳዑድና ዱባይ አናግሩኝ ማለት ነው። ቁጥሬን አስቀምጥላችኋለሁ እና ለእናንተ እገዛ ያው በጠባያችን ማለት ነው እናንተ መቼም አትስቁም። ሁልጊዜ በአብረሽ እና በሩታ እንድትናድራችሁ እንዲያለቀሳችሁ እንደ በቃ እንደዚህ ነው በቃ እንደዚህ ነው ማለት ምንም ደስታ የላችሁም። ገባችሁ አለ አብረሽ እና ሩታ በሰላም ተጋብተው ተጋቡ መተጋቡ እና ተጋብተው ምናምን ነገር ማለች ነው አብረው ይኖራሉ በሰላም ይሄንን በቃ ከአእምሯችሁ አውጡት እንዳልኳችሁ ማለት ነው የለም እና ይውልሽ ነፂዬ፣ አንድ ማስጠነቀቅሽ ነገር በፍቅር ከመጣሽ ያው ድራሽሽን ነው የምናጠፋሽ። በይዘው ወይ ማለት ነው። ገባሽ አይደለ? አይመለከተኝ አይመለከተንም። ስለ አንቺ ጉዳይ እዛው ጨርሽ ማለት ነው። ፍቅር ጥሩ ልጅ ናት፣ ኦፍኮርስ ጥሩ ነች። ንግሥቷ ጥሩ ልጅ ነች። ቢሆንም ግን ፍቅር ትረዳኛለች ምናምን እኛ እንደምናቀው ፍቅርዬ ዬ የበጋዝ የአምስት ዓመት ፍቅር። እንግዲህ ነፂ የለምለምህት ነች አምጥታ አንቺን አላመጣችሽም ያመጣችው ፍቅርዬ ነው የአምስት ዓመት የልጅነት ፍቅሩ ብላ አምታ ቪዲዮ ሰርታ እንደዚህ እንደውም፣ ያኔ በመሀላቸው ክፍተት ተፈጥሮ ተፋጥሮ ያሳረቀቻቸው ነፂ የለምለም እህት ማለት ነው። እሷ ነች እንግዲህ እንዳየ ነው ማለት ነው፣ እንደምናቀው፣ እንደሰማ ነው፣ እንዳየ ነው ፍቅርዬ የአበጋዝ የአብሬሽ የአምስት ዓመት ፍቅር ነች። አንቺ ደግሞ የአራት ዓመት እያልሽ ይመተሻል። እና ፍቅርዬና አንቺ እንዴት ነው? ታዝንልኛለች፣ እንግባባ ምናምን? እንዴ የአንድ ሰው ፍቅረኛ ሞች እኮ ናችሁ፣ ባይዘው ማለት ነው። እና ምን ለማለፍ ፈልጌ ነው? ራስሽን ቻይ ማለት ነው። እዛው ራስሽን ቻይ። በፍቅርዬ ጋር ገብቼ ስለ ፍቅርዬ እንደዚህ ይላለው ምናምን፣ የእውነት አልለቅሽም ማለት ነው። አንለቅሽም፣ እኛ የፈንዱሻ ፋሚሊዎች ፍቅርዬን ታያት በቅ ታያት ለራሷ ማለት ነው። ገባሽ አይደለም? ፍቅርዬ ከእንደዚህ አይነት ጉድ ወጣለች። አንፈልግምኛ እናንተ እዛው እዛው ተጨቃጨቆ እዛው እንትን እንደፈለጋችሁ አድርጉ ማለት ነው። በጣም ስለሚያስጠላ ስራችሁ ማለት ነው። እኔ አላቅም፣ እንግዲህ እውነተኛ ፍቅረኛሽ ይሁን ምናምን እኔ አላቅም። ገባሽ አይደለም? ያው እንደምናየው እንግዲህ ፍቅረኛሽ ነው ማለት ነው። እና አሁን ፍቅርዬ ጋር ሳይሆን መሄድ አለብሽ ሩታዬ ጋ፣ ደግሞ ጥፊ አቅምሻት ምናምን የሩቲ የጤ ምትሏላችሁ በጎች ማለት ነው። የሩቲ ጥፊ ናፍቆች ነው እንደዚህ ምናምን። ኧረ እባካችሁ ለካሜራ እኮ ነው እንደዚህ ማንማ አይመታትም። ያቀላቸው አይደለ? ፈልገው እኮ ነው የሚገፈተሩላት፣ ፈልገው እኮ ነው ጥፊ የሚቀምሱላት ለሩታ እንጂ። ሩታ ማን ስለሆነች ነው የምትማተው? ኧረ በእናቷችሁ ወደዛ ሄዱ እንዴ ረጎችዬ። በጣም አካበዳችሁ ማለት ነው። ጽጌብ ስገፈትራት በቃ ያኔ መሆን ስላለበት ነው ዝም ያለችው ማንኛውም ሰው ማለት ነው እና ከፈለገች ነፂ እንደውም ታጋጫታለች። ሩታ ተብያችሁ ማለት ነው። እኔ ሩታን ምንናገራት አልፈልግም፣ ግን ቀማኛ ነች፣ ከሁሉም ወንድ ቀምታ፣ ግን ፍቅር ማፊ ፍቅር የለም በቃ ፍቅር የሚባል ነገር ከሩታና ከአብርሃም ጋር የለም። ገባችሁ አይደለም። ምንድነው ያለው ገንዘብ ነው። አምላካቸው ገንዘብ ነው፣ ባይዘው ይ ማለት ነው። እምነት የላቸውም፣ እምነት የላቸውም። እንደዛ ነው እላችኋለሁኝ። እንግዲህ ነፂዬ፣ የምትታገዩ ጦርነቱ እንግዲህ ከአብሬሽና ከሩታ ጋር አድርጌው፣ ይሄ ፖሊስ ምናምን የምትዩን ነገር ያው እንደማይሆን እንደማያዋጣሽም ታውቂያለሽ ማለት ነው እንግዲህ እንደዛ ነገር ፍቅርዬን ግን እዚህ ጋር አስገባለሁ ምናምን ካልሽ፣ እኛ ፈንዱሻ ፋሚሊዎች ዝም ብለን የምንፋታሽ ኃይለኛዎች ነን። የሚገርምሽ ነገር ማለት ነው። እውነቴን ነው የምልሽ፣ እንደ ሩታ በጎች በጎች አይደለንም። ኃይለኛዎች ስለሆነ በፍቅርዬ ከመጣሽ ደግሞ አንፋታሽም። የእኔ ቆንጆ እራስሽን ቻይ ገባሽ። እራስሽ እንችለሽ እዛው እነሩታ ጋራ ከፈለግሽ አበጋዝን ውሰጂ፣ ከፈለግሽ ሩታን አስወጪ፣ ከፈለግሽ አንቺ ግቢ፣ አይመለከተንማ። አይ ዶንት ኬር አባውት። ገባሽ አይደለም እና ፍቅሬን ከእንደዚህ አይነት ቦታ ላይ ባታስገባት ደስ ይለኛል። የኔዋን የኔዋን ዳይመንድ ማለት ነው የኔዋን ጽጌ ረዳ ባታስገቢያት ደስ ይለኛል። ገባሽ አይደለም እና እንግዲህ እንዳየ ነው አበጋዝዬ፣ ትንሹ ባልታዛር፣ የኢትዮጵያው ባልታዛር ሲሄዱ መንዲ ላይ ለስንቱ ሴት ዘፈ ነው ለብዙ ሴት ዘፈነው። ገና ገና ይወጣሉ ባይዘው ማለት ነው። እውነት ነው የምላችሁ አበጋዝ ገና ብዙ ነገር ያወጣል እና፣ ሩታዬም እንግዲህ እያለቃቀሰች ባይዘው፣ እርጉዝ አይደለችም ማለት ነው። እርጉዝ አይደለችም፣ ድራማ ነው። ኋላስ ማፊርኩስ ትዳር ማፊ ማፊ፣ ዝም ብሎ ትዳር። እንደዚህ ቀልዳለን፣ እንደናንተ ተቀልዳላችሁ። እናንተ በጎቹ እናንተ፣ ግዴታ እኮ ናችሁ። ዱባይ ኑቶለ እና ተጋቡ ብላችሁ ዱባይ ወስዳችሁ እንደዛ እንዳደርጉ የፈቀዳችሁላቸው እናንተ እንጂ ቤተሰብ አደለም። ሶ አብሬሽና ሩታ ባለትዳሮች አደሉም፣ ዝም ብለው በዝሙት የሚጨማለቁ ሁለት ጥንዶች ናቸው። ገባችሁ አደለም? እና ትዳር የለም እርግዝና የለም። ምናለሽ በሉሉሉ ማለት ነው። ገባችሁ አይደለ ሩታ አላረገዘችም። ልጅ ይወደድ እርጉዝ አይደለችም ሲጀመር ማለት ነው። እና ቤተሰብ ቤተሰብ የሌለበት ትዳር ትዳርም አይደለም ምንም አይደለም። ምን በቃ ዝም ብሎ ነው የእናንተ ነው የበጎች እየሰርግ ማለት እናንተ መሃይሞች፣ ደንቆሮዎች ማለት ደግሞ የተሳደቡ ሰዎች አላችሁ። እና ነጭ ነጫ ነው እኔጋ። ገባችሁ አይደለም? ነፂዬ፣ እንግዲህ ራስሽን ችለሽ ነው የተሆነ፣ እኛ ከጎንሽ እንሆናለን እናበረታታሽ ያለን ግን ፍቅርዬን ከዚህ ነገር ማውጣት አለብሽ። ሌላ ምን ያላልኩት ነገር አለ መሰላችሁ? ሁሉንም ነገር ኳቸው አይደለ አው በጎች ዬም ያው እንግዲህ ድርጅት የወተት ድርጅት ፋብሪካ እንደምከፍትላችሁ ነግራችኋሉ ማለት ነው። ድራይቨር በነፃ በተመጣጣኝ ዋጋ ወተቱ ማለት ነው። ምክንያቱም እናንተ ጨጓራችሁን ከመላጥ ስለማትላቀቁ ሁላ እንዳላጣችሁ፣ ሁሌ እንዳለቀሳችሁ፣ ሁ እንደተናደራችሁ ስለሆነ እኔም ደግሞ ዘና አለባችኋለሁ። በቃ እኔማ ከፈተ በቃ ምን እና እና በጋዝ እና እነሱ ላይ ችግር በተፈጠረው እኔ ደግሞ እናንተ አቃጠል እ በቃ ሆነልኝ። ምን ልባላችሁ ማለት ነው እና እናንተን ደግሞ ያቃጥላችኋለሁ፣ አናደዳችኋለሁ፣ ምናምን ነገር ማለት ነው። በጎች፣ አይዟችሁ፣ አይዟችሁ፣ ወዳችኋለሁ። በይዘው ሁላችሁ በጎችን ወዳችኋለሁ። ሰብስክራይብ አድርጉ። በሌላ ቪዲዮ እስከምንገናኝ ደህና ሆነ ሲሄዱ አንድ ላይ